መንስኤዎች፣ ምልክቶች፣ አይነቶች እና የህክምና መንገዶችን አብረናል። ሄፓታይተስ መንስኤው ምንድን ነው? ምልክቶቹ ምን ይመስላሉ? እንዴ ሊታከም ይችላል? አልፎ ተርፎም እንዴት መከላከል ይቻላል የሚለውን በግልጽና በቀላል ቀን እናስልከሁ በፊት እንደተለመደው ደቡብ ሜድን ላይክ ሰብስክራይብ በማድረግ ጀምሩ እንዳለ በክፍል ከፋፍለን ስናይ ክፍል አንድ ላይ የምናየው ሄፓታይተስ ወይም ደግሞ የጉበት ህመም ምንድን ነው ከሚለው እንጀምራለን። ሄፓታይተስ ማለት ጉበት እብጠት ማለት ነው በአጭር ሲገለጽ። ጉበት በሰውነታችን ውስጥ ካሉ በጣም አስፈላጊ አካል ክፍሎች ውስጥ አንዱ ነው። ንጥረ ምግቦችን ያዘጋጃል፣ ደምን ያጣራል፣ እንዲሁም ደግሞ ኢንፌክሽኖችን ለመቋቋም የሚረዱ ሴሎችን ያመነጫል ሲያብጥ ሄፓታይተስ ብለን እንጠራለን። ይህ ሁኔታ ባጭር ጊዜ አጣዳፊ ሊሆን ይችላል፣ ረጅም ጊዜ የሚቆይ ደግሞ ሲር የሰደደ ሊሆን ይችላል። በቀላል እስከ ከባድ ጉበት ህመሞች አሉ፣ በደረጃ ወይም ደግሞ በሲቬሪቲ ስንከፋፍላቸው። ብዙ ሰዎች የጉበት ከባድ ጉዳት እስከሚያደርስ ድረስ ምልክቶች ላያሳዩ ይችላል። ለዚህም ነው ግንዛቤ መስጠቱ አስፈላጊ የሆነው ማለት ነው። ክፍል ሁለት ላይ የምናየ ሄፓታይተስ አይነቶች። አምስት አይነት ዋና ዋና ሄፓታይተስ ቫይረሶች አሉ። ከኤ እስከ ኢ ድረስ በፊደል ውስጥ ተከፋፍለው ይገኛሉ። ቫይረሶቹ እንግዲህ ሄፓታይተስ ኤ የሚባለው ወይም ደግሞ ኤች ኤ ቪ የሚባለው ከተበከለ ምግብ ወይም ደግሞ በውሃ ውስጥ የሚተላለፍ በውሃ የሚተላለፍ ከምግብ የሚተላለፍ ሄፓታይተሱ ያለበት ቫይረሱ ከሰው ወደ ሰው የሚተላለፈው በእንግሊዝኛው ፌኮ ኦራል የምንለው ወይም ደግሞ በምግብ ወይም ደግሞ በውሃ የሚተላለፍ ነው። ብዙን ጊዜ ቀላል ማስረድ እየሰደደ የጉበት በሽታ አይደለም ወይም ደግሞ አያስከትልም። ክትባት አለ፣ በክትባ መከላከል ይቻላል። ሄፓታይተስ ቢ ወይም ደግሞ ኤች ቢ ቪ የሚባለው ደግሞ በጣም ጥንቃቄ ባሌለው ግብረ ስጋ ግንኙነት የሚተላለፍ በወሊድ ጊዜ ደግሞ ከልጅ ወደ እናት ሊተላለፍ የሚችል አጣዳፊ ወይም ደግሞ ስር የሰደደ ሊሆን ይችላል። ክትባት አለ። መከተብ ከቀድመን ከተከተብን አይቶ ኢሙኒቲያችን ሊከላከለው የሚችል ነው፣ ማለትም በክትባት መከላከል ይቻላል። በሶስተኛ ደረጃ ሄፓታይተስ ሲ ወይም ደግሞ ችሲቪ ቪ ባለው ነው። አብዛኛውን ጊዜ በደም ሊተላለፍ ደህንነታቸውን አልጠበቀ መርፌ እንዲሁም ደግሞ በተለይ ሱስ መርፌ የሚወጉ ሰዎች ወይም ደግሞ መርፌን ተቀይሮ የሚጠቀሙ ሰዎች በዚህ ይተላለፋል። ወይም ደግሞ ደም በሚወስዱ ጊዜ ሐኪሞችም ሊተላለፍባቸው ይችላል። ሳምፕል በሚወስዱ ጊዜ ብዙም ጊዜ ሥር የሰደደ ይሆናል። እስካሁን ምንም አይነት ክትባት የለው። ነገር ግን በጸረ ቫይረስ መድኃኒቶች ሊታከም ይችላል። አራተኛው ደግሞ ሄፓታይተስ ዲ የሚባለው ነው። ይህ ቫይረስ ደግሞ ከሄፓታይተስ ቢጋ አብሮ ኢንፌክሽን ሊያስከትል ምችሉ ብቻውን ኢንፌክሽን አስከትልም ከቢጋ አንድ ላይ ሲሆን ኃይለኛ የሆነ ህመም የሆነ የጉበት ህመም ሊያስከትል ይችላል። ሄፓታይተስ ቢ በመከተብ መከላከል ይቻላል። በአምስተኛ ነት ደረጃ ደግሞ ሄፕታይተስ ኢ የምንለው የመጨረሻው በተበከለ ውሃ ይተላለፋል። ለነፍሰ ጡር ሴቶች አደገኛ ነው። ብዙን ጊዜ ከልጅ ወደ እናት እናት የሚተላለፍ ነው። ብዙን ጊዜ በራሱ ጊዜ ይጠፋል። በራሱ ሚዲየም የሚባለው ነው ማለት ነው። እንደ ጉርሻ ሌሎች ሄፕታይተስ አይነቶች በአልኮል ወይም ደግሞ አልኮል ሄፕታይተስ በስብ ክምችት ወይም ደግሞ የአልኮል ያሮና የስብ ጉበት በሽታ የምንለው ለራስ መከላከል ክህሎቶች ወይም ደግሞ መድኃኒቶችን ሊያስከትሉ ይችላሉ። የምንወስዳቸው መድኃኒቶች የጉበት ምን ሊያስከትሉ ይችላሉ ሄፓታይተስ ሊያስከትሉ ይችላሉ ማለት ነው። ክፍል 3 ላይ የምናየው ደግሞ መንስኤዎችና አካላት ልክ ምክንያቶችን ነው። ሄፓታይተስ የሚከተሉ ምክንያቶች ሊያስከትሉ ይችላሉ። የመጀመሪያው ሄፓታይተስ አምጪ ቫይረሶች ከኤስ ከኢ የዘረዘርናቸው የአልኮል አላግባም መጠቀም አልኮልም በብዛት መጠቀም ጉበትን ይጎዳል። ስር የሰደደ ሰውነት የራሱ የአውቶ ኢሚኒቲ የምንለው ወይም ደግሞ የጉበት ሴሎች ራሳቸውን ከባክቴሪያና ከቫይረስ ለመከላከል በሚያደርጉ ጥቃት ራሱን ጉበቱን መልሶ ሲጎዱ የራስ በሽታ መከላከል ስርአቱ ራሱ ጉበት ህመምን ሊያስከትል ይችላል። ይሄ አውቶ ኢሚኒቲ የምንለው ማለት ነው። መርዛማ መድኃኒቶች ወይም ደግሞ ኬሚካሎች ይህን ጉበትን ይጎዳል። የተበከለ ውሃም ደግሞ ወይም ምግብ ጉበት ላይ የማጣራት ስራ ስለሚሰራ ይጎዳሃል ማለት ነው። ስለዚህ በት ማምን ያስገብራል። ሌላኛው ደግሞ ጥንቃቄ የጎደለው የግብረ ስጋ ግንኙነት ወይም ደግሞ መርፌን መጋራት እንዲሁም ደግሞ በጄኔቲክስና የተዳከመ የብርታ መከላከል ስርዓት ባላቸው ሰዎች ላይ ጉበት የመከሰት እድሉ ከፍተኛ ነው ማለት ነው። በአራተኛነት ላይ ደግሞ የምናየው ክፍል አራት ላይ ምልክቶች እና የሚያሳዩ የምታዩ ምልክቶች የተለመዱ ምልክቶች የምንላቸው ከአንድ እስከ ዘጠኝ ዘርዝረን ማየት እንችላለን። በአጭሩ ብዙ ናቸው ግን ከአንድ እስከ ዘጠኝ ዝርዳይ። ለምሳሌ አንደኛ ላይ ድካም ሊኖር ይችላል፣ ትኩሳት፣ ማቅለሽለሽ ወይም ደግሞ የማስታወክ፣ የሆድ ህመም፣ በአራተኛ ደረጃ የሆድ ህመም በተለይ በቀኝ በላይኛው በቀኝ በኩል በአምስተኝነት ደረጃ የቆዳ ወይም ደግሞ የዓይን ቢጫ ቀለም መያዝ ጀነዚስ የምንለው፣ እንዲሁም ደግሞ በስድስተኝነት ደረጃ ጥቁር ቀለም ያለው ሽንት የሽንት ከለር መቀር፣ በሰባተኝነት ደረጃ የሆድ ድርቀት ወይም ደግሞ የገረጠ ሰገራ የሚባለው፣ በስምንተኝነት ደረጃ ደግሞ የመገጣጠሚያ ህመም ይኖረዋል። እንዲሁም ደግሞ በዘጠነኝነት ደረጃ የቆዳ ማሳከክ አልፎ አልፎ በአንዳንድ ሰዎች ላይ ሊታይ ይችላል። ብዙዎች ምንም አይነት ምልክት በብዙዎች ላይ ብዙ እነ ሄፓታይተስ ወይም ደግሞ የጉበት ህመም የመጀመሪያ ደረጃ ከሆነ በተለይ ምንም አይነት ምልክት ሊያሳይ ይችላል። በተለይ በመጀመሪያ ደረጃዎች ላይ የመደበኛ ምርመራ በጣም አስፈላጊ። ክፍል አምስት ላይ እንግዲህ ምንነው ምርመራው ወይም ደግሞ ሐኪሞች የሚያዟቸውን የምርመራ አይነቶች ምን ይመስላል? ምለ የመጀመሪያው የደም ምርመራ ነው። ይህ ቫይረሱ ወይም ደግሞ ጉበቱ ተግባራት ለመለየት እንጠቀማለን እንዲሁም ደግሞ አልተራሳ ወይም ደግሞ ሲቲ እስካን ልንጠቀም እንችላለን። ይሄ ደግሞ የጉበት መጎዳትን ለማረጋገጥ፣ እንዲሁም ደግሞ የጉበት ባዮፕሲ የሚባሉ ከጉበት ላይ ቅንጣት ተወስዶ የሚታየው ማለት ነው። እንዲሁም ደግሞ የቅድመ ምርመራ ምላሽ እንደ ህክምና ሊታይ ይችላል የምንወስዳቸው ምርመራዎች ማለት ነው ለመለየት ስለሚያገለግል ክፍል ስድስት ላይ የምናየው ህክምናና የህክምና ሂደቱ ምን ይመስላል? የሚለው ነው። ህክምና በሄፓታይተስ አይነት ላይ የተመሰረተ ነው። ሄፓታይተስ ኤ እስከ ኢ ብዙውን ጊዜ በራሳቸው የሚጠፉ ናቸው። እረፍት፣ እርጥበት ወይም ደግሞ ውሃ በደንብ መጠጣት እና ጤናማ አመጋገብ ሊታከም ይችላል፣ በራስ በቤት ውስጥ። ሄፓታይተስ ቢ ግን የረዥም ጊዜ ጸረ ቫይረስ ሊያስፈልግ ይችላል ስር የሰደደ ጉዳም ጉዳቶችንም እና መደበኛ ክትትል የሚያስፈልግ ነው። ሄፕታይተስ ግን አብዛኛው ሁኔታ በዘመናዊ ጸረ ቫይረስ መድኃኒቶች ወይም ደግሞ ዲኤኤኤስ በሚባሉ መድኃኒቶች መከላከል ይችላል። እንዲሁም ደግሞ አውቶ ኢሚኒቲ ሄፕታይተስ ከሆኑ ደግሞ በኮርት ስትሮይድ እና በሽታ የመከላከል አቅም የሚቀንሱ መድኃኒቶችን በውድ መውሰድ መከላከል እንችላለን። እንዲሁም ደግሞ አልኮል፣ የተቀነባበሩ ምግቦች እና ጉበት መርዛማ መረቶችን ማስወገድ ይኖርብናል። ቢጋፍ ሰጪ እንክብካቤ፣ ጤናማ አመጋገብ፣ አልኮልን ማስወገድ፣ ለኤና ለቢ ክትባቶችን መውሰድ፣ ደህንነቱን የጠበቀ የወሲብ ሂደት ማካሄድ እንዲሁም ደግሞ ንጹም መርፌ መጠቀም ይኖርብናል ማለት ነው። ክፍል ሰባት ላይ ደግሞ የምናየ መከላከያ ምክሮት ነው። እንዴት የጉበት ህመም ደግሞ ወይም ደግሞ